የሆነስ በጣም ሊናፈቀኝ በቃ እስከማቅፈው እስከምስመው እስከማድረገ ናፍቀኸኛል እና እስከማድረግ እና የእሱ ሁኔታ ይቺ ያው እንቆያለን። በልባች ለኔ ብላ በስጥሮ አስብላላ ሁሉ ነገር ጥላ አንተ አይበልትም ብላ መጣችለኝ። ፍሬ ዋዞቿን ብላ አልቻለችም መኖር ያው ከተመቸኝም እዚሁ ጎጆ መስርቼ። አይ ጥሩ ሀሳብ ነበር። በነገራችን ላይ እኔ እራሴ ቤት እየቀመምኩላት ነበር። አሁን ከመጣች አይቀርም መሄድ የለባትም እዚሁ ነው ማስቀራት ብዬ። እኔ አሁን አስፈቀድሽ አልተስፈቀድሽ የለ ምንም የሚቀየር ነገር የለም። አንደኛ ነገር እኔ እዚህ አንድ ወር ብያለሁ። መጣች ለእኔ ብላ በፍቅሯ ስብላላ ሁሉ ነገር ጥላ

ሰላም ሰላሜኛ ፋሚሊዎች እንዴት ናችሁ? አላችሁልኝ ወይ? እኔ አለሁ ፈጣሪው ይመስገን። እናንተ በያላችሁበት ሰላማችሁ ይብዛልኝ እና እንኳን ለመስቀል በዓል በሰላም በፍቅር አደረሳችሁ ውድ የኛው ቤተሰቦች። እና ዛሬ እናንተም አትገምቱም ለየት ያለ ሰፕራይዝ ይዤላችሁ መጥቻለሁ። እኔ ራሱ እኔ ራሴ ሰርፕራይዝ ነው የሆንኩት ማን እንደሆነ ምን እንደሆነ አታውቁም። እና እኔ በጣም ነው ሰርፕራይዝ የሆንኩት። የምር በጣም ደስ ብሎኛል እና የሆነ ሰው ልቀበልላችሁ ነው ቤተሰብ፣ ምን ትላላችሁ? እና በጣም ደስ ብሎኛል እና እንኳን አደረሳችሁ ለመስቀል በዓል በዓል እንዴት ነው? እኛ ጋር በጣም አሪፍ ነው፣ ደስ ይላል። ያው ጉራጌ ክልል ከመች ጀምሮ መሰላችሁ የሚጀምረው ከአስራ ሁለት ጀምሮ ነው እና ከአስራ ሁለት ሲጀመር እያንዳንዱ ቀን እየራሱ ትርጉም አለው እኔ ግን ያው ታውቃላችሁ ከተማ ላይ ያደግኩት ትንሽ አላውቀውም፣ ማለት እያንዳንዱን ቀን ይሄ ቀን ምን እንደሆነ ምናምን አላውቀውም። ቤተሰብ ፋዘር ማዘር ነው የሚያውቁት፣ እኔ ግን አላውቀውም። እኛ ጋር በጣም ደስ ይላል፣ አሪፍ ጊዜ ነው እያሳለፍን ያለ ነው። ቤተሰብ ተሰብስቦ የሚያከብርበት ምንደ ክፍለ ሀገር፣ የነበረ ሰው ወደየ ሀገሩ ወደ እናት አባቱ መቶ የሚያከብርበት ብታየው፣ ቡታጀራ ማለት ነው ከተማ ሁሉ ምን መሰላችሁ? መኪና በመኪና ነው። መኪና በመኪና ነው ስላችሁ እያንዳንዱ ህዝብ በቃ እናት አባቱን ለመጠየቅ የሚመጣበት ነው። ይሆን የአጠራቀማትን ምንም ነገር እንኳን ባትኖረው ማለት ነው እያንዳንዱ የአጠራቀማትን ብር ሴፍ አድርጎ የሚመጣበት የመስቀል ልዩ በዓላችን ነው እና ቤተሰብ፣ በዛሬ ቀደሞ እኔ በጣም ደስ ብሎኛል። የሆነ ያልጠበኩት ስጦታ ያልጠበኩት ስጦታ ስላችሁ ይሆናል አደለ? የሆነ ነገር አይሆንም ተብሎ ሲሆን አይታችሁ ታውቃላችሁ አይደል? እና እንደዛ በጣም ደስ ብሎኛል ቤተሰብ እና የእኔ ቤተሰቦች። ስለዚህ ዛሬ የሆነን ሰው ልቀበልላችሁ ነው። እናንተ ማን እንደሆነ አታውቁም፣ እኔ ራሴ ማን እንደሆነ አላውቅም። እና በጣም ደስ ብሎኛል ማን ይመስላችኋል? እስኪ ገምቱ። እናንተ ማን ሊቀበል ይመስላችኋል? እናንተ የምታውቁት አይመስለኝም፣ ምክንያቱም ሰርፕራይዝ እናንተ ማድረግ የምፈልገው እኔም ሰርፕራይዝ ስለሆንኩኝ፣ ቤተሰቦች እና ምን ልበላችሁ፣ ቃላትን ያጠረኝ ማሪያ ምን በጣም ነው ደስ ያለኝ ከምነግራችሁ በላይ፣ ምክንያቱም አልጠበቅኩም። የሆነ ሲነገረኝ ምንድን ነው በጣም ነው የጓጓሁት የነበረው ማለት ነው። መጀመሪያ ከፍቶ የነበረ ከዛ ደስ አለኝ። ይሄ ነገር አይሆንም አይሳካም፣ ተብሎ ከዛ የሆነ ሰው ደውሉላችሁ ይሄ ነገር እኮ ተሳካ ምናምን ስትባሉ እንዴት! እና በጣም ደስ ብሎኛል። ስለዚህ የሆነ ሰው ላስተዋውቃችሁ ነው። እናንተም እርግጠኛ ነኝ ሰርፕራይዝ እንደምትሆኑ እንደኔ ማለት ነው። እና ቤተሰብ ልቀበል። የከፋኝ ሁሉ በሱ አለፈ ፍቅሯ ደምቁ ከልቤ ተጻፈ ላይለየኝ ደስታን እየቃኘው እና ቤተሰብ እንዴት ነው ሰርፕራይዙ? እንግዳዋ መጣለች። ሻንጣሽን ሳልቀበልሽ ማሪ ወልሽ እንደነሽልኝ አለሽ ደካ መንገድ ቤተሰብ። በጣም ወደ ከመላ ምን ያው ያደክማል። ግን ደሞ ያው በመምጣት ደስተኛ ስለሆንኩኝ ያው እካካሳለውንም የሚባለው በከት ፎምናም በነገራችን ላይ ጉራጌ ማለት ነው እንግዳ በጣም ተቀባይ ነው። በጣም ነው የሚቀበለውና አናሳፍራትም። ምክንያቱም ለመጀመሪያ ነው ስትመጣ በደንብ ነው አቀባበል የምናደርግላት። ለመጀመሪያ ጊዜ ከአዲስ አበባ ወጥቼ አንደኛ መስቀለላ ክብር ነው። ሞር ደግሞ ጉራጌ ሀገር ነው የሚደምቀው እና ጉራጌ ሀገር ብታጅራ መጥቼ ልሻለሁኝ ያው እንግዲህ ደስ ይላል። ከተማን ወድጃታለሁ በጣም ደስ የምትል እንዲህ ሲታየና በጣም ነው እንደርኩት የውነት በጣም ደስ የሚል ሀገር ናት። ቀንጃ ደስ ሞር ደግሞ ያው በጣም ደስ የሚለኝ የሆነ ሰው ስላለበት የበለጠ በጣም ደስ ይላል። አዎ የሆነስ፣ ግን ደስ ይላል አየሩ ምናምን ሁሉ ነገር። እንዴት የሆነ ስትመጪ መንገዱ እንዴት ነበር? ትንሽ ያደክማል። አሁን ፀሐይም፣ በጋ እየገባ ስለሆነ ፀሐይም ስላለ ያደክማል። ከዛ ውጭ ግን ትንሽ መንገዱ ሀገርናት እና ቦታጀሮች ገራሚ ሀገር ነው የምትኖሩት። አይ በጣም ደስ ይላል። የሆነ የትም ቦታ ሄጂ የሆነ ለመጀመሪያ ጊዜ ሲሆን በጣም ተወጃለሽ ይሄሽ በቦታ ማለት ና ወይም ለመጀመሪያ ጊዜ ስለመጣሁን በጣም ወድጃለሁኝ። ደስ የሚል ሀገር ነው። ሞር ደግሞ የመጣውበት ምክንያት ደስ ይላል። መስቀልም ነው በዛ ላይ ደግሞ እንደመጣሁኝ ያው እናንተ ምን ይለከው ፋሚሊዎቻችሁ አታውቁ። ያው ዝም ያልኳችሁ ሰዎች አላችሁ። ስንም ያደረኩ ደግሞ እንደናንተ ሁላችሁንም እኩል ሰርፕሬዝ ማድረግ ስለፈለኩኝ ነው እንጂ ያው ብነግራችሁ ብመጣ ደስ ይለኝ ነበር። አንዳንድ ማስተካከላቸው ነገሮች ነበሩ፣ ሶ እቺን ቀን ልመጣ አልቻልኩም። ያው ትንሽ ረዘም ብሏል ቀኑን፣ በውስጥ እንፈታዋለን እና ላልተወሰነ ጊዜ አልመጣሁም ነበር። ያው ለመስቀል የተዘጋጀው ነበር። ያው ክፍለ ሀገር ሲኬድ፣ የሆነ ቦታ ሲኬድ መዘገጃጀት አለ። እና ቤተሰብ ለዛ ነው የጠፋሁት። እና ሰርፕሪዝ የተዘግቶልኛል ብዬ ተስፋ አድርጋለሁ። ሞር ደግሞ ደስ የሚለው ዋናው ዋናው አካሉ መጥቶ ለዛ ሞር ደስ ይላል ብዬ አስባለሁ። አይደለም በጣም ደስ እኔ ራሴ ከፍቶ የነበረ የምር ቪዲዮ ላይ አይቼ አልመጣም ነው በኩርምንትን ያልኩት። ምክንያቱም ትመጣለች ብዬ በጣም በጉጉት እየጠበኳት ነበር። ከዛ አልመጣም ስትል በቃ የምር ውስጤት ስብር ነበር ያለ። ከዛ ደውላልኝ ቤቴ እኮ እየመጣሁ ነው ስትለኝ አላቅም ታውቃላችሁ የሆነ በጣም የምትወዱት ሰው እየመጣው ነው ሲላችሁ፣ ምን ያህል ሰፕራይዝ እንደምትሆኑ ቤተሰብ ና ወይምየምሪ ነው ማርያምን በጣም ደስተኛ ሁንኩት ገብርኤልን ምክንያቱም አልጠበኳትም ትመጣለች ብዬ እኔም ራሴ እንደናንተ ሰርፕራይዝ ሆንኩት። ያው እኔ ቀድሜ ስላየኋት ነው እንጂ እና ደስ ብሎኛል ስለመጣሽ። በደንብ እንከባከብሻለን። አዎ፣ እንዴ! በነገራችን ላይ አትሄዳትም፣ እዚሁ ነው ማስቀራት። አይ ደስ ይለኛል እንዴ! አዝማሚያው ተመችቶኛል። ቤተሰብ፣ ያው ከተመቸኝም እዚሁ ጎጆ መስርቼ አይ ቀራሳ ነበር በነገራችን ላይ እንዴ። ቤት ውስጥ እየቀመምኩላት ነበር። አሁን ከመጣች አይቀርም የሄድ የለባትም፣ እዚሁ ነው ማስቀራት በጊዜ አስቤ ነበር። እንደ አንከባ እንዴት ነው የሚባለው? እንደ እንክብ እንክብካቤያችሁ። አይ ሚን በቃ አማርኛው ገጠም ገጠም አድርጉት። እሺ፣ እና እንደ እንክብ እንደ እንክብካቤያችሁ። አዎ፣ በቃ ታ አማርኛው ይጣም ተፈጥሮ ነው። ሶ አይቼው ከተመቻችሁኝ ትንሽ ቀናትን ገፋ እናደርጋለን፣ ያው እንደ እግዚአብሔር ፍቃድ። መጀመሪያው አይታወቅም። ዋና ፈጻሚው ዛሬ ነው። አይቼ ነገ ነይቺ ሁሉም ከተመቸኝ ነ ተቆያለ፣ ለሰምንት ምናምን ነገር እንቆያለን። ያንተን ሁኔታ እኔ ታይቼ ነው እንጂ ልክ የሆነ ሳይክ ካልተደመምክ ሳይክ የሆነ እንዴሽ አዲስ ድንብር ያው አልመጣም ብዬ ስለሆነ፣ ምክንያቱም አውርቻለሁ። ያው ቡታጅራ እንደገባ አውቃለሁኝ። እንደገባ ስለማውቅ እና ካልተገረምክ በስተቀር ይሄን ቪዲዮ ለነገሩ አታየው፣ ያው መተክ ስለሆነ በደንብ የሆነ ካልደነገጥክ እንደውም ልንገርህ አይደል ካላለቀስክ እመለሳለሁ። ምንም አልተናገረችም። በቃ ምንም በቃ እየመጣ መሆኑን ታውቃለች። እና ያው ስመጣም ማላውቀው ሀገር ስለሆነ ሰው ያስፈልጋል። ሶ እሷ አለች እና፣ ለዛ በቃ በኮንፊደንስ መጀመሪያ ልመጣ አሰብኩም ነበረ። አንዳንድ ነገሮች ነበሩ። ያ ነገር ተመስገን ተፈቷል። ያንን ጨርሼ በቃ የሆነ እንድጠር የሚያደረግኝ ነገር ሰው ስላለ ያው ቤቲን ባላውቃት ኖሮ ለማን እንዲህ ብዬ ምናምን ምናምን ልል እችላለሁ። እና ያው እሷ ስላለች በዛ ምክንያት ለመምጣት ዋናው ነው። ታነሽ እንድነሳሳ አርገሽኛል። በነገራሽ ክረምት መምጣቴ አሪፍ ነው አዲስ አበባ። ምክንያቱም እኔና ሰው በጣም የተግባባንበት ታውቃላችሁ፣ የሆነ ቦታ ስትሄዱ ከሰው ጋር በደምብ ትግባባላችኋል እና እኔ መሄዴ

እንዴ! እዚህ ጋር ተቆፍሯል እዚች ጋር ኖርማል ነው። እዚች ጋር ተቆፍሯል በቃ የሌላ አዛ መንገድ ዊኒ ዊኒ መድኃኔ ዓለም ይጂ እንጃጅ ስንመጣ እንዴትም ተባብራችሁ ሙሉ ሰው እንጂ ሁላ ፊቴ ቲማቲም በቃ የሆነ ድቅቅ የሚያረግ የሚያለፋ መንገድ የለ እንደዚህ ሆንኩት። ያው በተስፋ እንደሰው አገኛለሁ በሚል ተስፋ እንጂ ወገብ ይሰብራል ይቆምጣል በቃ

ቡርቡሩ ታውቃላችሁ እና በጣም አሁን የታመመ ሰው ቢሆን እርጉዝ ሴት ምናምን ብትሆን በዛ መንገድ አትንቀሳቀስም፣ በጣም ከባድ መንገድ ነው። ቤተሰብ በጣም ደግሟታል፣ ሳያት ልትልቅብ ነው። ከመቃሚያምረተኛለው ስለዚህ ማርኪን ልጥራላት። ማርያም ጥሪውና በጣም ትን ብለኛል፣ ራሴን ሁላ እያመመኝ ነው። ማርኪን ጠርችዋለው እና በጣም ለጥብቅ ጉዳይ ይፈልግሃል ብያለው ስለዚህ ቢዚ አሁን እንደምናደርግ ተቀለሽ ሶሻል ፕሬስ ስለሆነ የምናደርገው በእውነቱ የተባረከ ሀሳብ ነው። በቃ ዝም ብሎ በቀል ደግሞ እንዲያገኘኝ ነው። እንዲ በዋዛ እንዲያገኝኝ ስለማልፈልግ ትክክል። እኔ ደበል ለቦታ እንጂ ተቆጣጣሪ ትክክል። እቺ ሻንጣውም ግን መነሳታል። እሺ፣ ስለዚህ በቃ በደንብ አስጨንቅ። እሺ፣ እንዲ በደንብ ብሎ ማስጨንቅልሽ ደስ ይለኛል እና ቤተሰብ ማርኬ እየመጣ ነው። እና ቤተሰብ ሰው ማርኬን ጠርቼዋለሁ እየመጣ ነው። እስከሚመጣ ድረስ እኔ እንዴት መሰላችሁ? አዛም አድርገው ዝም ብዬ እንደዚህ ማ እንደቀልድማ እሷ እንዲያገኘት አልፈልግም። ስለዚህ በደንብ ነው ማንከራትተው። እንግዲህ ምን ማድረግ ይችላለሁ እኔ? የሴት ተባባሪ ነኝ። ሴትም አይደለው ለቤዝዬ ነው ሞግ ነው ለወንድሜ። ለዛሬ ወንድምነቱ ይቀርና ለማናግዛለሁ ማለት ነው፣ ለቤዝዬ። ስለዚህ በደንብ አንከራትተዋለሁ። ቤተሰብ ብቻ እስከሚመጣ ጠብቀው። እና ቤተሰብ እንደምትመጣ ስለማያውቅ በደንብ ይጓጓል ብዬ ተስፋ አድርጋለሁ። እና እንትን ጭንቅላት መጠቀም እንዳለብኝ ያሰብኩ ነው። እንዴት ነው የማደርገው እያልኩ ነው። እየመጣ ነው። ምንድን ነው ምን ተገኘ? ከባድ እኔ ህትክ ለአንተ ማለት ነው እንኩ የሆነ አይገንቤ አይ የሆነ ነገር የሆነ ነገር አቀዳ የሆነ ነገር አቀዳ ነው። ከሩቅ ቪዲዮ እንደያዘች ሳያት እች ልጅ ምን አስባ ነው ጊፍት እንደሰጠዋት ጊፍት ልሰጠኝ ነው ምን አስበሽልኝ ነው የኔ የኔ ትንሽዬ እህት እኔ ምን አስብልካለሁ ለአንተ ጥሩ ነገር አስብልሃለሁ ግን ዛሬ ትንሽ አደራ ፕራንክ ብቻ እንዳታደረግኝ እኔ ደክሞኛል ፕራንክ በቃኝ አይ ፕራንክ ግን አላደርክም ነ መሰለ ከመንገድ አይደል የመጣከው የሆነ አይ ቶሎ በልና ስ ቡታጀራ አናደሽኛል ግን ከመጣ ትንሽ ቀን ሰደማ በቃ እፈልጋለሁ። እፈልግ ሴቶች ግን እንዴት ነው እንዴ? ስራ ይሽ ነው። እፈልጋለሁ እፈልግ ትፈልጋለህ። እኛ ተንኮል ስናስበው እንፈልጋለን። ምን ነው ቤተሰብ እና አሁን ተንኮል ነው የጠራሽኝ። እኔ ለአንተ እንደ እኔ ወንድሜን ነው አለ። ወንድሜን ተንኮል ኧረ፣ እሱማ። ስለዚህ ዛሬ ለምን እንደፈለግኩ ታውቃለህ? እንደሆነ ጉዳይ ነበር የፈለግኩ። ማርክ ግን ምንም አትልኝማ ይሄ ምንም አትለኝም ብለሽ የምታደርጊው ነገር ግን አንድ ቀን አድርገሽው ጉርት ሰርኛለሽ። ምን አሰብ መሰለክ፣ ከዚህ ሀገር ልወጣ ነው። በቃ መውጣት ፈለኩኝ እኔ። በቃ መስቀል እዚህ ማክበር አልፈልግም። ደብሮኛል፣ ቤተሰብ ደብሮኛል። በተለይ እሱ ሲመጣ ደበሬ እንደው አት ጠጋኝ። አሁን ለዚህ እኔ ጠራሽ። በቃ እኔም መስቀል እዚህ ማክበር አልፈልግም። የሆነ ቦታ መሄድ ፈልጋለሁኝ እና ደግሞ የታባሽ የታበሽ ትጂ ፍቅረኛ ይዣለሁኝ እንኳን ደስ አለሽ። እዚህ ሊሄድ ነው በመስቀል ገባ ነው። አሃ ይህቺ ቆሎ ካደረች አትቆረጠም ነው፣ አትቆረጠም። ልክ ነሽ። አሁን ይነገርልሻል። እሺ፣ ግን ተደረገልሽ። አንተ አትናገርም። አይ ሲሪየስ፣ አሁን ሲሪየስ። ለምን መሰለክ ይጥራውክ? ወይ እዚህ ደብሮኛል። አንተ ምሳይክ ፊትክ ደስ አይልም፣ ደብሮሃል። ምንድን ነው እኔ ነው የምትፎግረው? ቤተሰባችን ነው የምትፎግረው? የምር ደስተኛ አደለክም። ምክንያቱም ቤዚ የለችውም እዚህ ደስተኛ ስለዚህ ቀረችብኝ እሷ። እኔ ደግሞ ይሆናል አይደል የሆነ የጠበቃችሁ ሰው ሲቀርባችሁ እንዴት ይከፋችኋል አይደል ስለዚህ ከፍቶኛል ያለ እሷ ደግሞ በቃ ደስተኛ ነኝ ደስተኛ ነኝ ደስተኛ አይደለም ከአንተ ጋር አይደለም ስለዚህ አዲስ አበባ እንሄዳለን እሺ ዛን ገና አሁን ይኸውልሽ፣ ለዚህ ከሆነ የጠራሽኝ እኔ አዲስ አበባ አልመለስም። ይኸው ማዘርን እኮ በቃ አንድ ወር እቀመጣለሁ ብዬ ለቤተሰብም ተናግረዋለሁ። እንዴት ነው አንተ አንድ ወር እዚህ ድረስ የምትቀመጠው? በቃ ማዘርን እኮ አገኘሃት አይደለም? ትላንት አንድ፣ ዛሬ ሁለት፣ እሺ ነገ ሶስት። ከዛ በዚህ ወሩም ሰዓቱም አጭር ነው። በዚህ ጊዜ ደግሞ አንድ ወር ሲምፕል ነገር ነው። ቶሎ ነው የሚደርሰው። እኔ እኔ አልፈልግም በቃ። ማለት ይሄ ያለ አይደለ? የምር ቤተሰብ እንዲህ ስታዩት ደስተኛ ምናም ይመስላል አይደል? የምር ከፍቶታል። ምንም አትሳቅ፣ አታስመስል። ምንም አታስመስል። አይ ዝም ብሏት። እሺ አንቺ ለዚህ ቪዲዮ ነው እንዴ? እሺ። አዎ ለዚህ ነው ያዝኩት። አዲስ አበባ እንደምን ይፈልጋሉ ነው። ምንድን ድርቅ የምትለው አራ ወሪ እሱ ማንቺ እሱ ነው። አንድ ወር ቆያለሁ። አትቆይም። እዚህ አንድ ወር አትቆይም። ካንቺ ጋር ሐሪፍ ሐሪፍ ስራዎችን ይዘን እንመጣለን አሪፍ አሪፍ ነገር እሱ ችግር ይለው በዛ ሆነ ይዘን መጣለን። አሁን ለምንድነው የጠራሽኝ? ለዚህ ነገር ከጠራሽኝ አልሄድም። ይሄንን እንድታቁልኝ ይፈልጋለሁ ቤተሰብ። ምክንያቱም እኔ ካልኩኝ አልኩኝ ነው። አንድ አንድ ሰው ሀሳቡ ማይቀየር ከሆነ እኔ ሀሳቤን አልቀየርም። ምንም ደግሞ አትቀይሩ። አንተ መሸነፍ አንድ ሰው መሸነፍ አለበት ቤተሰብ ግድ ነው እኮ ወይ አንተ መሸነፍ አለበት፣ ወይ ሰው መሸነፍ አለበት። እኔ በግድ ነው። እኔ በነገራችን እንትን ጭንቀት ጭንቀት ደስተኛ ሰበበኛ እኔ ነው። እኔ መቼም መጥፎ ለዚህ ጠርተሽኝ ነው። መኪናው እኔ ራሴ ነዳለሁ። እንደዚህ እያሻፈብኩ ቢሆን እየተገለበጥን ቢሆን እኔ ነድቼ ነው። አሁን ማርያም ልታዝግኝ። እኔ እኔ አልሄድም ካልኩኝ በቃ፣ እሺ አትሄድም አለ በቃ። እዚህ አሪፍ ጊዜ ነው ቆያለሁ። እንደዛ ከሆነ አሪፍ አሪፍ ነገር ይኖረናል ማለት ነው። አይ፣ ኖ አዲስ አበባ እንሂድና እኔ፣ እናንተ ችግር የለውም እዛ ጥሩ ጥሩ ነገሮችን እንሰራለን፣ አያሳስብክም ማሚ ደግሞ አግታ በነገራችን ላይ እኔ ማሚንም ማሳመን እችላለሁ። ጊዜ በነገራችን ላይ እኮ ፍላጎት ነው። ችግር ምንም የሚቀየር ነገር የለም። አንደኛ ነገር እኔ እዚህ አንድ ወር ብያለሁ፣ አላሰብኩበትም። በርገት የድንገት ነው ይመጣልኝ

ሆነ እኮ ደስ እንዲልክ ነው። አልቻለችም እኮ ደስ እንዲልህ ነው የመጣሁት፣ አዝነክ ነው ኦኬሽ። አይደለም አሁን በመምጣት ደስ ል ነው የሚገባው። ይስ እንደዚህ ምን በርቃሽ ምንድን ነው? እኔ እኮ እንትን ለማስደሰት ነው የመጣሁት። ማርክ ምንድን ነው? ፋታ በል እንጂ እንዴ! ቀና በል ምንድን ነው? ቀና በል እንጂ

ማስተካከለው ነገር ነበረ። አስተካክ፣ የመጣሁት በጣም ደክሞኛል። አንተ ደግሞ ይባሰ አዙረህ እንትና ከኛ እኔ እኔ ተሸክሜ ያኖርሻለሁ በእግርሽ ከዛ መተኛት፣ መብላት፣ ሁሉም ነገር ይስተካከላል። አንተ ነው ደክሞኝ ነው አሳረፍኩሽ በመሀል በመሀል ወይኔ እናት ላይ ጭራሽ አትሄድም ነው